ጠቅላይ ሚኒስትር አብይ ነገ በፓርላማ ተገኝተው ከሚያነሷቸው ጉዳዮች መካከል አሰብና ኤርትራም የንግግራቸው ማጠንጠኛ ሊሆኑ እንደሚችሉ ተጠቆመ። ይህ በእንዲህ እንዳለ ኤርትራ የምስራቅ ዕዝ ሰራዊቷን ወደ ኢትዮጵያ ድንበር አስጠጋች። በጉዳዩ ላይ ለዓለም አቀፍ ዲፕሎማቶችም የወቁልኝ ምላሽ ሰጥታለች። በጥንቅራችን የምታደምጡት ሌላኛው ጉዳያችን ነው። ወደ ማህበራዊ ሚዲያው እየወጡ ያሉ የሟች ቀነኒ ማስረጃዎች ቁጣ አንቀሰቀሱ። አርቲስት አንዷለም በሚገኝበት እስር ቤት ተኩስ ተከፈተ። ወደ ማዕከላዊ ተዛውረን በጨለማ ቤት ከባድ ስቃይ እያሳለፍን ነው፣ በእስር ላይ የሚገኙ የአማራ ተወላጆች ከእስር ቤት የላኩት ደብዳቤም። ሰላም ውድ ቤተሰቦች ሰዎች እንደምን አላችሁ? ከአዲስ ኒውስ ለሰዓቱ ብታደምጧቸው ብለን የመራረጥንላችሁን ሀገራዊ ወቅታዊ ጉዳዮች የምንዳሰስበት ልዩ ጥንቅራችንን ነው ተጀምሯል። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ጥንቅራችን ፍጻሜ ድረስ ቆይተውን ከኛ ጋር ያድርጉም። በልዩ የመረጃ ጥንቅራችንን ቀዳሚ ወዳደረግነው ነው መረጃ ንለፍ። ጠቅላይ ሚኒስትር አብይ አህመድ በመጪው ሐሙስ መጋቢት 11 ቀን 2017 ዓ.ም በፓርላማ ተገኝተው ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች ማብራሪያ እንደሚሰጡ ተነገረም። የፓርላማ አባላቱ አስቀድመው ጥያቄ ለጠቅላይ ሚኒስትሩ ያስገቡ ሲሆን ከሌላው ጊዜ በተለየም ጠቅላይ ሚኒስትሩ ምላሽ የሚሰጡባቸው ጉዳዮች ማጠንጠኛ አሰብና ኤርትራ ሊሆኑ እንደሚችል ተጠቁሟል። ላብነትም ከኤርትራ ጋር ስለተፈጠረው ፍጥጫም ጠቅላይ ሚኒስትሩ ማብራሪያ እንደሚሰጡ ይጠበቃል። ሁለቱ አካላት ከፍተኛ የሚባል ብሔራዊ ጦራቸውን ወደ ድንበር ባስጠጉበትና ከዛሬ ነገ ጦርነት ሊቀሰቀስ ይችላል በሚል ከሁለቱም ሀገራት አልፎ ቀጠናው በተጨናነቀበት በዚህ ጭንቁ ሰዓት ጠቅላይ ሚኒስትር አብይ አህመድ ሀገሪቱ የገባችበትን ውጥንቅጥና የመንግስታቸውን አቋም በፓርላማ ይፋ እንደሚያደርጉ ይጠበቃል። ከዚህ አስቀድሞ ግን በትላንትናው እለት ኤርትራ የጦርነት ስጋት አለብኝ፣ ራሴን ለመከላከል እርምጃዎችን ለወስድ እችላለሁ ስትል በሀገሯ ለሚገኙ የዲፕሎማቲክ ማህበረሰቦች እወቁልኝ ብላለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌ ኢትዮጵያ በዲፕሎማሲያዊ መንገድ የሚሆን በኃይል የባህር ኃይል ለመገንባትና የባህር ባለቤት ለመሆን በምታደርገው እንቅስቃሴ ላይ የጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግላት ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። ይህ ሳይሆን ቀርቶ በቀጠናው ለሚፈጠር ቀውስ ግን የአራት ኪሎ መንግስት ኃላፊነቱን ይውሰድ ብለዋል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌ በአስመራ ለውጭ ሀገራት አምባሳደሮችና ለተባበሩ መንግስታት ድርጅት ኃላፊዎች በሰጡት መግለጫ ሀገራቸው ኤርትራ በቀጠናዊ ግጭቶች ውስጥ ትገባለች በሚል በሚቀርብባት ክስ ላይ ማስተባበያ የሰጡ ሲሆን በኢትዮጵያ የባህር በር ፍላጎት ላይ ኤርትራ ያላትን አቋም ሲናገሩም የተዛባና ጊዜው ያለፈበት የባህር ዳርቻ ፍለጋ ነው ሲሉም ገልጸውታል። የኢትዮጵያ የባህር ብርና የባህር ኃይል ጦር ሰፈር ምኞቷ ግራ የሚያጋባ ነው ሲሉም ተደምጠዋል። ኢትዮጵያ በዲፕሎማሲያዊና በወታደራዊ ኃይል የባህር ላይ መዳረሻና የባህር ኃይል ሰፈር ለማግኘት ባላት የተሳሳተና ጊዜው ያለፈበት ምኞት ኤርትራ ግራ ተጋብታለች ሲሉ ለዲፕሎማቶቹ ገልጸዋል። እንደ አውሮፓውያኑ የዘመን ቀመር በ2022 የሰሜን ኢትዮጵያው ጦርነት ካበቃ በኋላ ሰራዊታችን ኤርትራ በዓለም አቀፍ እውቅና ወደ ተሰጣት ድንበሮች እንዲዘዋወር ተደርጓል ያሉት ኦስማን የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር ማንኛውም ሰው ለኢትዮጵያ የውስጥ ችግር የኤርትራን ስም በመጥቀስ ለማምለጥ የሚሞክር ነው ብለዋል። ከሰሞኑ በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የቀረበውን ውንጀላም የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ላይ ጣልቃ የመግባት ፍላጎት የለውም በሚል ያስተባበሉት የኤርትራው የውጭ ጉዳይ ሚኒስትር በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥም የኤርትራ መንግስት ምንም አይነት ሚና የለውም። ከዚህ ውጪ የሆኑ ውንጀላዎች ወይም ክሶች ሙሉ በሙሉ ተቀባይነት የላቸውም ሲሉ ለዲፕሎማቶቹ አስረድተዋል። ምንም እንኳን የውጭ ጉዳይ ሚኒስትሩ ይህንን ቢሉም ኤርትራ አሁንም ድረስ ጦሯን ወደ ኢትዮጵያ ድንበር እያስጠጋች ኃይሏንም እያደራጀች እንዳለም የሚያመላክቱ ወታደራዊ መረጃዎች ግን እየወጡ ናቸው። ማምሻውን ኤርትራ የምስራቅ ዞን ሰራዊቷን ወደ ኢትዮጵያ ድንበር ማስጠጋቷም ነው የተሰማው። የምስራቅ ዞን የሚባለው ወይም ደግሞ በዛ አካባቢ የሚንቀሳቀሰው የኤርትራ የመከላከያ ኃይል የስፖርት ወር በሚል ከባድ የሚባል ዝግጅት ሲያደርግ ቆይቶ ወደ ድንበር አካባቢዎች መጠጋቱን የተሰማው። ይህንን መረጃ ባይጠቅሱም የውጭ ጉዳይ ሚኒስትሩ ግን ከኢትዮጵያ በኩል የጦርነት ጉሰማ እየተደረገብን ነው ሲሉ ከሰዋል። ሁለቱም ሀገራት በኩል የሚደረጉ የጦር መሳሪያ ማስጠጋትና የወታደራዊ ዝግጅቶች በቀጠናው ትልቅ ስጋትን ፈጥረዋል። በዚህ ወደ ተከታዩ መረጃችን እንለፍ። ሕይወቷ ካለፈ ሳምንት የሞላት ሞዴል ቀነኒ አዱኛ የአሟሟቷ ሁኔታ አሁንም ድረስ እንቆቅልሽ ሆኖ ቀጥሏል። ወደ ማህበራዊ ሚዲያው እየወጡ ያሉ የሟች ቀነኒ ማስረጃዎች ደግሞ የበርካቶችን ልብ የሰበሩ ቁጣን እየቀሰቀሱ ሆነዋል። የቀነኒ አባት የቀብር ስነ ስርዓቷ ላይ ሁላችሁንም የምጠይቃችሁ የልጄን እውነት አፋልጉኝ፣ እንደ ሀጫሉ ሞት ተለባብሶ እንዳይቀርብኝ ሲሉ ጥሪ ያቀረቡ ሲሆን ጓደኞቿና የሚያውቋት ወዳጆቿ ሁሉ እጃችን ላይ አለ ያሉትን ማስረጃ ለህዝብ ይፋ እያደረጉ ናቸው። ከወራቶች በፊት በቴሌግራም የተላላከቻቸው መልእክቶች ያለችበትን ስቃይ የሚያሳይ ነበር በሚል በብዙዎች ዘንድ መነጋገሪያ የነበረ ሲሆን አሁን ላይ የወጣው ምስል ደግሞ ይበልጥ ጥርጣሬውን ከፍ ያደረገ ሆኗል። ፊቷ በልዞ የሚታይበት ምስል ከባለቤቷ በሚደርስባት ድብደባ የተፈጠረ ነው ያሉት የቅርብ ወዳጆቿም ፍትህ ለቀነኒ በሚል ክስተቱን ከሴቶች ጥቃት ጋር በማያያዝ በማህበራዊ ሚዲያው ላይ ዘመቻ ጀምረዋል። ጉዳዩን የያዘው የአዲስ አበባ ፖሊስ የምርመራ ውጤቱን እስካሳውቅ በትዕግስት ጠብቁኝ ማለቱ አይዘነጋም። አርቲስት አንዷለም ጎሳን በቁጥጥር ስራ ውሎ እየመረመረ የሚገኘው የአዲስ አበባ ፖሊስ ከኦሮሚያ ፖሊስ ጋር የአርቲስቱ ችሎት እኔ ነው የሚመለከተው የሚል ውዝግብ ውስጥ እንደገባም ታውቋል። እንደ ምንጮች መረጃ ከሆነም የኦሮሚያ ፖሊስ አርቲስቱን ከአዲስ አበባ ፖሊስ ለመንጠቅ በፈጠረው ግብግብ አርቲስቱ በሚገኝበት እስር ቤት ውስጥ ተኩስ ተከፍቶ እንደነበር ምንጮች ገልጸዋል። ይሁን እንጂ አሁንም ድረስ አርቲስቱ በአዲስ አበባ ፖሊስ ቁጥጥር ስር ሆኖ የምርመራ ሂደቱን እየተከታተለ ሲሆን የአዲስ አበባ ፖሊስ ማስረጃዎቹን አጠናቆ ለፍርድ ቤቱ እንዲያቀርብ የ14 ቀናት የጊዜ ቀጠሮ እንደተሰጠ አይዘነጋም። በሌላ የችሎት መረጃ፣ ወደ ማዕከላዊ ተዛውረን በጨለማ ቤት ከባድ ስቃይ እያሳለፍን ነው ሲሉ በእስር ላይ የሚገኙ የአማራ ተወላጆች ከእስር ቤት በደብዳቤ አሳወቁም። በፌዴራል ፖሊስ ወንጀል ምርመራ ሜክሲኮ ከሁለት ወር በላይ በምርመራ ስንሰቃይ የነበር ያሉ አማሮች ወደ አዲስ አበባ ፖሊስ ኮሚሽን ማዕከላዊ ተዛውረው በጨለማ ቤት ዳግም ስቃይ ላይ መሆናቸውን ገልጸዋል። በነብርሃኑ ጉባለ ወርቁ መዝገብ የሽብር ክስ ተመስርቶባቸው መጋቢት 9 ቀን 2017 ዓ.ም በፌዴራል ከፍተኛ ፍርድ ቤት የቀረቡት ሁለት ተከሳሾች ማለትም አቶ ብርሃኑ ጉባለና አቶ ታሪኩ ተፈራም ከታህሳስ 22 ቀን 2017 ዓ.ም ጀምሮ ለሰባ ቀናት ያህል በፌዴራል ወንጀል ምርመራ ቢሮ ሜክሲኮ ታስረው መቆየታቸውን ገልጸዋል። ብርሃኑ ጉባለ ነዋሪነቱ በአዲስ አበባ ኮተቤ 02 ሲሆን ለስር የተዳረገው ታህሳስ 22 ቀን 2017 ዓ.ም ባልደራስ አካባቢ ነበር። ብርሃኑ ደላላና በችርቻሮ ንግድ ላይ ተሰማራ ነበር። ሜክሲኮ ሁለት ወር ከአስር ቀን ታስሮ በምርመራ ላይ እንዳለና ስቃይ እየደረሰባቸው እንደሆነ በላኩ ደብዳቤ አሳውቀዋል። ምርመራውን የሚያደርጉትም ከውጭ በሚመጡ ሲቪል የለበሱ የደህንነት ሰዎች አባላት መሆኑ ታውቋል። ፖሊሶቹ ምርመራውን የሚያካሂዱት ሌሊት ሲሆን በከስከስ ጫማ መረገጥ በዱላ በጥፊና በእርግጫም እየተደበደቡ ከፋኖ ጋር ግንኙነት አላችሁ በሚል ትደግፋላችሁ፣ ታደራጃላችሁ በማለት እመኑ እያሉ እንደሚያንገላቷቸው አሳውቀዋል። ሌላኛው ታሪኩ ተፈራ ወርቁም በአዲስ አበባ ለሚ ኩራ ክፍለ ከተማ ነዋሪ ሲሆን የወንድዳር ትምህርት ቤት አስተማሪ ነበር። ታሪኩ በምርመራው ወቅት በከስከስ ጫማ በመረገጡ ጉዳት እንደደረሰበትም አሳውቋል። ይሁን እንጂ ተቋሙ ሕክምናውን በተባለው ልክ ኦፕሬሽን ሊያሰራው እንዳልፈቀደም በደብዳቤያቸው ገልጸዋል። በአጠቃላይ ተከሳሾቹ ከሰባ ቀናት በላይ በሜክሲኮ እንዲሰቃዩ ከተደረጉ በኋላም ከመጋቢት አራት ቀን 2017 ዓ.ም ጀምሮ ብርሃኑ ጉባለና ታሪኩ ተፈራን ጨምሮ አንደበት ተስፋ ላድርበን መኮንን ተመስገንና ስድስት ኤርትራውያንን ጨምሮ 29 የሚሆኑ እስረኞች ወደ ማዕከላይ እንዲዛወሩ መደረጋቸው ታውቋል። ከመካከላቸው አሁን ላይ አንድ በት ተስፋ ላድርበር መኮንን ተመስገንን ጨምሮ ስምንት ሰዎች በጨለማ እስር ቤት ውስጥ እየተሰቃዩ እንደሚገኙ አሳውቀዋል። ብርሃኑ ጉባለና ታሪኩ ተፈራ መጋቢት 9 ቀን 2017 ዓ ም በፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት ከሁሉም አስቀድሞ በጠበቃቸው አማካኝነት ሲቀርብ የነበረው አቤቱታም የሕክምና ድጋፍ እንደሚያስፈልጋቸው ያመላከተ ነበር። በተለይም በታሪኩ ላይ የተፈጸመው ድብደባን ተከትሎ ያጋጠመው ህመም አደገኛ በመሆኑ ሰብአዊነት የሚቀድም በመሆኑ ፍርድ ቤቱ በጉዳዩ ላይ አስቸኳይ ትዕዛዝ ሰጥቶበት ሕክምና እንዲያገኝም ጠይቋል። በመጨረሻም ፍርድ ቤቱ በአሁኑ ወደ ህክምና እንዲወሰድና ውጤቱን በአዳሪ እንዲገለጽ በማለ ቀጠሮ ሰጥቷል። የአያያዙን አስከፊነት በማየት ሁሉም ተከሳሾች ወደ ማረሚያ ቤት እንዲወርዱ በጠበቃቸው በኩል መጠየቁን ተከትሎ ፍርድ ቤቱ ብርሃኑ ጉባለም ወደ ማረሚያ ቤት እንዲወርድ፣ እንዲሁም ታሪኩ ተፈራ ግን ጉዳቱ ከፍተኛ በመሆኑ በአዲስ አበባ ፖሊስ ኮሚሽን እንዲቆይ ፍርድ ቤቱ ትዕዛዝ ሰጥቷል። ውድ ቤተሰቦች፣ ለሰዓቱ ብታደምጧቸው ብለን የያዝንላችሁ አሁን የመረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል።